እኔ ጥያቄ አለኝ። እ ሽ እሺ በአይሁድ ሕግ ሴት ልጅ ያለገባች ሴት ልጅ ማርገዝ አትችልም አይደል? ድምፅ ይሰማል ትሰሚያለሽ? ያለ ጋብቻ አርግዛ የተገኘች ልጅ ሴት ልጅ በአይሁድ ህግ ምንድን ነው የምትደረገው? ተወግራ ነው የምትገደለው። ማለት በዝሙት የወለደች ሴት ከሆነች በውግራት ነው የምትገጠው። እሺ፣ ስለዚህ መርየም ያለ ወንድ ወይ ደግሞ ያለ ጠባቂ ነው አይደለ ኢሳን የወለደችው አዎ አንዴ ግን፣ እሺ ከማል ሱራ 28 ቁጥር ሰባት ላይ ታገኘዋለሽ። እሺ የሙሳን እናት ዋህይ ነው ሱራ 28 ቁጥር ሰባት ላይ የሙሳን እናት ራእይ እንደተገለጠላት እሺ፣ መቅደስ ይቅርታሽ፣ ቀጥይ። እና መርያም ያለ ወንድ ማለት ያለ ጠባቂ ነው አይደለ ኢሳን የወለደችው ዋው ያለ ጠባቂ ነው። እና ለምን ታዲያ እሱ አልተወገረችም? በጣም ከአንቺ መምጣቱ ቢያስገርመኝም በጣም በጣም ቆንጆ ጥያቄ ነው። እኔ ለአንድ ለአራት ለአምስት ቀን ስጠይቀው ነበር ያለፈው ሳምንት በፊት ጀምሮ ማለት ነው። እና ለዚህ ግልጽ ያለ መጠየቅ አይደለም ከክርስቲያን መምጣቱ ገርሞኝ ነው። በክርስቲያንም ከዛ ልኮ ነው። ለምሳሌ እኛ ችግር የለም ነው። ለምን እንደገረመኝ እነግርሻለሁ። እሺ። አይ አሁን ነው። አዎ ነው። ለምን እንደገረመኝ እሺ? እሺ ስለምንወቀብ የሴት ጠባቂዋ ነበረ። እሱ እንደውም ይተዋት ነበር አይደለም? እንደ መጽሐፍ ቅዱሳችን አዎ፣ ግን እንዲጠብቃት ተነግሯል። ስለዚህ መርየም ደግሞ እንደዚህ የሚባል ነገር የለም። ከዛ ገብቶኛል እኮ ጥያቄሽ ገብቶኛል። ወደ ምላሹ ልግባ። እሺ ለምን እንደገረመኝ ነግራችኋለሁ። ለማንኛውም በሱረቱል መርየም ምዕራፍ 19 ላይ ተቀምጧል ማለት ነው። የተቀመጠው ምንድን ነው? እሷ ለምንድን ነው ያልተወገረችው የሚለው ወቀሳው በቀረበላት ሰዓት፣ አላህ ስብሐንሁ ተአላ በጣም ስትሮንግ የሚባል ኤቪደንስ ፊት ለፊታቸው ላይ አስቀምጧል። ማስረጃ። ምን አይነት ማስረጃ? እሷ የወለደችው ልጅ ያለ አባት ለመወለዱን የሚያመለክት ማለት ነው። እሺ ሱራ መርየም ቁጥር አስራ ዘጠኝ ምዕራፍ አስራ ዘጠኝ ቁጥር ሀያ ሰባት ላይ ከወለደች ምናምን በኋላ ያው የምጡ ታሪክ ም እንደዛ ካለፈ በኋላ ቁጥር ሀያ ሰባት ምን ይላል? በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መርየም ሆይ አሉ። አሁን እነሱ ወቀሳውን ሊጀምሩ ነው። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። የሐሩን እህት ሆይ አባትሽ መጥፎ ሰው አልነበረም እና ሽም አመንዝራ አልነበረችም አሏት። ወደ እርሱም ጠቀሰች ይችላል። ከዛ እነሱ ምን አሉ፣ በአንቀልባ ያለን ህፃን እንዴት እናናግራለን አሉ። ህፃኑም አለ እኔ የአላህ ባሪያ ነኝ። መጽሐፍን ሰጥቶኛል ነቢይም አድርጎኛል። በየትም ስፍራ ብሆን ብሩክ አድርጎኛል። በህይወትም እስካለሁ ሶላትም በመስገድ ዘካንም በመስጠት አዞኛል። ለእናቴም ታዛዥ አድርጎኛል። ትዕቢተኛም እንቢተኛም አላደረገኝም። ሰላምን በእኔ ላይ ነው፣ በተወለድኩ ቀን፣ በመሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን፣ ይህ የመርየም ልጅ ኢሳ ነው ብሎ ይቀጥላል። ስለዚህ እነዛ ያለ አባት መወለዱን ያወቁበት ብቸኛው ምክንያት እሷን በሚወቅሷት ሰዓት አላህ ስብሐነ ተዓላ ዝምታን እንድትሳልና ዝም እንድትል ስላዘዛት ዝም እንድትል ያዘዘበት ትልቁ ምክንያትም የእሷን ጥያቄዎች በሙሉ እሱ መመለስ ስላለበት ነው። ማን? አላህ ስብሐነ ወተዓላ በተአምር መንገድ መመለስ አለበት። ለምን? የሚያመጡባት ክስ ስላለ ማለት ነው። ስለዚህ ህፃኑ ገና በአንቀልባ ያለ ህፃን ስለ ራሱ ማንነት በሚናገር ሰዓት ያ ህፃን ተራ ህፃን እንዳልሆነ፣ ነብይ እንደሆነ፣ በዝሙት እንደማይወለድም ጭምር በምወለድበት ሰላምን በእኔ ላይ ነው ከሚለው ጋርም ተያይዞ ማለት ነው። እና በዛ መንገድ አላህ ሱብሐነሁ ወተዓላ በግልጽ ኤቪደንስ አስረዳቸው፣ አሳመናቸው። ሰዎቹ ደንግጠው ከመራቅ ውጪ ምንም ያመጡት ነገር የለም። ምንም ብለው ሊከሷትም አይችሉም፣ ምክንያቱም ህፃኑ በተራ መንገድ የሚመጣ ህፃን ስላልሆነ። ታዲያ ለምንድን ነው ከአንቺ መምጣቱ ያልኩሽ? ኢሳያስ ምዕራፍ 7 ቁጥር 14 ላይ ስለዚህም ጌታ ምልክትን ይሰጣችኋል አለ። ምንድነው የሚሰጣቸው ምልክት? እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል ይሄን ለኢየሱስ ክርስቶስ ነው ብሎ ማቴዎስ ወንጌል ላይ ስለሚያስቀምጠው ስለዚህ ምልክት ይሰጣችኋል ነው ሚለው ለማን ለእስራኤላውያን ምድር የሚሰጣቸው ምልክት ያ ምልክት ለምን ነው የሚሰጣቸው ድንግል እንደምትፀንስና ወንድ ልጅ እንደምትወልድ ትልቁ ነገር ምንድነው ድንግል በድንግልና ጸንሳ ለመውለዷ በወለደችበት ሰዓት ለእስራኤላውያን የሰጣቸው ምልክት ምንድነው ሲባል ቁርአን ብቻ አሁን በተናገርኩት አንቀጽ ሊመልሰው የሚችለው ማለት ነው፣ የሰጣቸው ምልክት። ምክንያቱም መጽሐፍ ቅዱስ ላይ በድንግልና መውለዷን ሳይሆን ያስረዳቸው እግዚአብሔር ጠባቂን የሰጣት፣ ጠባቂ ባልን የሰጣት፣ ማለትም ከባል እንደወለደችው እንድታስብን ያደረጋት። ይሄ ደግሞ የትንቢቱ ፍጻሜ አይደለም። ለምን ከተባለ ጌታ ምልክትን ይሰጣችኋል ስላለ ያ ምልክት ደግሞ ስላልሰጣቸው፣ ምልክቱን ግን የት ላይ ነው የሰጣቸው? ቁርአን ላይ አላህ ሱብሓነሁ ተዓላ ዝምታን እንድትሳል ካደረገ በኋላ ያ ልጅ እንደ ማንኛውም ተራ ልጅ እንዳልሆነ ነቢይ እንደሚሆን ምልክቱን በወለደችበት ቅጽበትና ጊዜ ያ ምልክት ሰጣቸው ማለት ነው። እስራኤላዊያን ላይ ግን ምንም የሰጣቸው ምልክት የለም። ያው በባል ወለደችው ብለው እንዲያስቡ ግን አደረጋቸው እና ይሄ ነው ገርመኛል ያልኩሽ፣ እኔ ስጠይቀው የነበረ ጥያቄ ስለነበር ነው። ቀጥይ። መቅደስ እውነት ለመናገር አልመለስክልኝም። ምክንያቱም እኔ የሚወለደው ልጅ ምን ይሆናል ወይ ደግሞ ምን አይነት ታምር ይናገራል ሳይሆን፣ ድንግል ስትወልድ ወይ ደግሞ አንድ ያላገባች ሴት እርጉዙና ስትገኝ ምንድን ነው ቅጣቷ? መርያምስ እንዴት ወጣች ነው እንጂ። ከተወለደ በኋላ ያለው እናንተ አስረዳኝ። እኔ ግን መጀመሪያ ላይ ስታረግዘው አይሁዶች ለምን አልወገሯትም ነው ጥያቄ። ታላቁ ያው ባረገዘችው ሰዓትማ እኮ ከነሱ ስፍራን ገለል እንዳለች እኮ ይናገራል አይደል እንዴ። ከላይ ጀምረሽ አንብቢው እና ከአስራ ስድስት ጀምሮ ወይ ላንብብልሽ እንዴ። በመጽሐፍ ውስጥ መርየምን ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ ነው። ኦኬ፣ ከመጀመሪያው ራሱ ሲል ከነሱ መጋረጃን አደረገች መንፈሳችንንም ጀብሪልን ወደ ሷ እስክትወልድ ድረስ አሃ። ምን አልሽኝ መቅደስ እስከ ድረስ ከማንም ጋር እንዳልተገናኘች ነው የሚያሳየው። እርቃ ነበር፣ ተገልላ ነበር። ጌታ አንፈሪ እንደሆን ካትንካኝ አለች ምናምን እያለ ይቀጥላል ማለት ነው። ንጹህ ልጅ ለሰጥሽ ምናምን ያለ ይቀጥላል። ስለዚህ እሷ ወደ ቤተሰቦቿ የተመለሰችው መች ነው? ከወለደችው በኋላ ቁጥር ሃያ ሰባት ላይ በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች አለ። መጀመሪያ ገለል ብላ ነበር። ስለዚህ እሷ ከወለደች በኋላ በአንቀልባ ይዛው ነው ወደ ማን የተመለሰችው? ወደ ፋሚሊዎቿ ሶ በእርግዝና ሰዓት ያለውን ነገር እነሱም አያቁም። እሷም ገለል ወዳለ ስፍራ ተገልላ የነበረች ሴት ነች። ከወለደች በኋላ ግን እንዳይወግሯት ያደረገው ነገር ምንድን ነው? ለሷ ለሚጠይቋት ጥያቄ እሱ ምላሹን ስለሰጠ ነው። ተረዳሹ ሐሳቡን ግን ያው ምልክት ይሰጣችኋል የሚለውን ደግሞ ትጠይቂያለሽ ብዬ አስባለሁና ሐሳቡን ከተረዳሽ፣ ወይ ነው ሐሳቡ። እሺ በቃ ቶርኪዞ ኢብራሂም፣ ሰላም አለይኩም ወራህመቱላህ አለይኩም አሰላም ወራህመቱላሂ ወበረካቱ። የአራቱን መጽሐፍት ባለቤቶች አስመልክቶ ጥያቄ አለኝ። ጊዜ ካለኝ እስኪ ቆይ፣ ክርስቲያኖች ስላሉ ክርስቲያኖች ጥያቄ ካላቸው ቅድሜያ እንስጥና ከዛ በኋላ ችግር የለውም። ይሳቀም ስላለ ያው እየተራረፈን ኢንሻአላ። እሺ ይቅርታ እንደ ዮናታ አለህ፣ እንደ ዮናታ ዮናታ ዮናታ የላለው እንዴት ነህ? ሰላም ላንተ። ሰላም ሰላም። ድምጽ አይሰማም። የሆነ ነገር ውስጥ ሆነህ የምታወራ ነው የሚመስለው። እና ደግሞ ጮክ ለማድረግ ሞክር እንድንደማመጥ አሁን ይሰማል? አዎ፣ ትሰማለህ። ቆይ እንትን ጥያቄ አለህ? አዎ ጥያቄ አለኝ። እሺ፣ እሺ። ከየትኛው ቤተ እምነት ነህ? ከኦርቶዶክስ። እሺ፣ ትጠይቃለህ ጥያቄን። ከዛ በፊት ግን አሁን መቅድም የጠየቅሽው ጥያቄ የተወሰነ ነገር ለማከል ያህል መርየምን ለምን አልገደሏትም ለሚለው ነገር ያው ይህንን ነገር ሊያደርጉባት ወደ እሷ በመጡ ጊዜ እሷ ልጁ እንዲናገር አናግሩት እሱ ይመልስላቸዋል ብለው አላህ ታምርን አሳይቷቸው ይሄ ነገር አለመፈጠሩን ነው እንግዲህ ቁርአን ይናገራል ማለት ነው። በአጠቃላይ ያለው ሐሳቤ ነው። ያ ጀማ አምስት መቶ ሀያ ሰዎች አላችሁ። እውነት መጣ አካውንት ውስጥ አሁን የፖስተው ቪዲዮ አለ። አሁን የፖስተው ቪዲዮ አለ። ገብታችሁ ማረግ ያለባችሁን ነገር አድርጉ። ጊዜ ነው የሚፈጀው። ጠዋት ነው ከእንቅልፌ ስነሳ ቪዲዮ እየሰራው ነው ብሎኝ እስከ ማታ ድረስ ተቀምጦበት ነው ያለው፣ ትዕግስቱ ራሱ ማለት ነው። ስለዚህ ገብታችሁ ሁላችሁም ኮፒሊንግ በቃ፣ ቫይራል እንዲወጣለት ብዙ ሰዎች ጋር እንዲዳረስ፣ የሚሰራው ስራ አሪፍ ስለሆነ በዛ እናገዘው። በተረፈ ቪዲዮ ቫይራል ስለወጣ ስላልወጣ፣ ፐርሰናል እሱ የሚጠቀመው የተለየ ነገር የለም ለማለት ነው። ይህንን ታሳቢ እናድርግ። እሺ፣ ዮናታን ጥያቄ ይህን መጠየቅ ትችላለህ፣ ግን ዮናታን ብዙ ሰው እንዲማርበት ስትጠይቅ አንተ የጠየቅኩን ጥያቄ ተመሳሳይ ሀሳቡንም በእናንተ ሃይማኖት ታስረዳናለሽ።